አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ሰላም ብያለሁ ሁላችሁንም ላይክ ሼር እያደረጋችሁ አበረታቶኝ ቤተሰብ ያለውናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰቡነው ዛሬ ደግሞ ዶሮ ምሾይ ነው የምሰራው፣ ድጃጅ ምሾይ አሰራሩን እናያለን ማለት ነው። ውዶች እንግዲህ እንደምታውቁት አሁን የዶሮዋቱን የተኋላ ተቂጧ በኩል ቆርጬዋለሁ ማለት ነው። እንደገና ደግሞ የምታውቁት ክንፉን ቆርጬዋለሁኝ ወይ እዚህ እንደምታዩት አጥቼዋለሁ ማለት ነው። ክንፉን እና የተኋላ ያለው ጅራቷን ማለት ነው የምታውቁት አጥቼዋለሁ፣ ግን ሌላውን ነገር ምንም አላደርገውም። የውስጡ እንደምታውቁት በዚህም በርጌ አጥቼዋለሁ እና ምንም አላደርገውም ማለት ነው። ውዶች አሁን እንግዲህ እንደምታዩት ዶሮውን በዚህ መልኩ አጥቤዋለሁ። እስኪ እንዲህ የሆነ አውጥቼዋለሁ። ከዛሁም ካልጨምርበትና ጨው ከዛ እርዲ ጨምሬ ዘፈዝፋለሁ። ለትንሽ ደቂቃ ማለት ነው ሽታው እንደገናው መልሼ አጥበዋለሁ። እንደምታዩት እርዲ ጨው ካልጨምሬ ያለን ያን በደንብን ቀላቅዬ ለትንሽ ሰዓት ያክል ዘፍዝፌ አስቀምጠዋለሁ ማለት ነው። ወዶች እንግዲህ አሁን ደግሞ ሎሚ ጨመርኩበት። ሎሚ ነው እየጨመርኩበት ያለሁት ለማጠቢያ ማለት ነው። ሎሚ ለሽታው ካላለው እንግዲህ ከለር ግን ይሄ ከዛ ሎሚም ጨምሩበት ማለት ነው። ጆሮ ታውቃላችሁ ስለምትሸት በቃ በደንብ መታጠብ አለበት። ዶቄት እኔ እንደ አንድ ጊዜ ዶቄትም እጨምራለሁ ለሽታው ማለት ነው።

በዚህ መልኩ ለአስር 10 ደቂቃ ያህል አስቀምጠዋለሁ ማለት ነው። ከዛ በዲም ሞልጫ ልጅ ያጥፊ ሰራዋለሁ ማለት ነው። ወዲ ወቸ ዘዴሙን እንደምታውቁት ሽንኩርት አዘጋጅቻለሁ። አራት ሀባ ለምሾይ ማብሊያ ሚሆን ሮዝ ስለምሰራለት ስለዚህ ሮዙን በሽንኩርት ነው ማለት ነው። ይሄን ሽንኩርታውን በኩቦ ቆርጠዋለሁ። ከዛ በዘይት አቁላላውና እርዲን እና ትንሽ ጨው ይጨምራለሁ። ከዛ በዲም ብጥብስ አድርጌ ሮዝ ቀለም ቀላቀለዋለሁ ነው ማለት ነው። አሁን ከትፌ አሳያችኋለሁ ውዶቼ። በዚህ መልኩ እንደምታዩት ከተፍኩት ሽንኩርቱ ማለት ነው። አሁን ተጠብሰዋለሁ። እዚህ እንደምታዩት ትንሽ ዘይት ጨምራለሁ። ትንሽ ደሞ ሰመን ወይም ቅቤ እንደምታዩት፣ ይሄ ሰመን አለኝ። አሪፍ ሽታ እንዲኖረው እና አሪፍ ጣዕም እንዲኖረው እንዲኖረው ሰመን አድርግበታለሁ ማለት ነው። አያችሁ እች የሽንኩርቱ እንግዲህ እንደምታወት የክብ ሆነው ስትጠብሱት እንደዚህ ይበታተናል ማለት ነው። እኔም ገና ቀይ ከመሆኑ በደንብ ጠብሰዋለን። ጨው እንደምታወት፣ ትንሽ ጨው ሽንኩርቱ ጣዕም እንዲኖረው ጨው ጨመርኩበት። በደንብ ብስጠላ ግረ ከአምስቱ አላችሁ ማለት ነው። ወይም ከማብስሉት አላችሁ ወይም እንግዲህ ነበር ያለችው፣ ምን ያለችው ነገር አንድ

እዚህ ደሞ ይሄ ሶስት አለኝ። ይሄ ዶሮ ይሄ ደሞ እንደምታዩት ካሬ ነው። ይሄ ፍልፍል አስዋት ነው የማጅበያቸዋለሁ። ዙ ሌሞን አለ የተፈጨ ዝንጅብል እዚህ ደሞ ትንሽ የተጠቀምኩት ዝንጅብልና ነጭ ሽንኩርት አለ ማለት ነው። ያንን ቀላቅዬ ሁሉንም ከዚያ ዶሮውን በዛ እሸዋለሁ ማለት ነው ውጆቹ እንግዲህ እንደምታውቁት ሁሉንም ጨማምሬያለሁ። እንደዚህ እንደምታውቁት ሁሉንም ባንድ ቀላቅዬዋለሁ። ከዚያ ቀባዋለሁ ማለት ነው። እንግዲህ ዶሮ በዚህ መልኩ ታጥቧል። እንደዚህ በዚህ መልኩ ቀብዋለሁ ማለት ነው ውዶች። እንደምታዩት በዚህ መልኩ ቀላቅያዋለሁ፣ አስቀምጠዋለሁ ለትንሽ ደቂቃ ያክል ማለት ነው ውዶች። እንግዲህ ነጭ ሩዝ ነው የሰራሁት አሁን እንደምታውቁት የዚህ ብረት ድስት ያለ የጠርኩበት እዚህ ሽንኩርት ተወላ አሁን እጨምረዋለሁ። እንግዲህ እንደምታውቁት እርዱ ትንሽ ከለር ይሰጥላችኋል። ከዛ እናንተ ደግሞ ጨመር ማድረግ ተፈለጋችሁ በጣም ጨምሩበታላችሁ ማለት ነው። እንግዲህ እንደምታውቁት ይሄ እንደዚህ ነው። ከዛ አሁን እዚህ ብረት ድስት ይጨምርና ደግሞ ለትንሽ ደቂቃ ያክል ጣድ አደርገዋለሁ። ጋዝን ቅንስ አድርጌ በትንሿ ማለት ነው። እንግዲህ ሮዙ በእንደዚህ መልኩ ነው። እንደምታውቁት እየቀላቀልኩት ነው። እንግዲህ በዚህ መልኩ ጨርሻለሁ አሁን ገጥሚ ጋዝን ቀንሽ ጥድ ያለው ማለት ነው። ዞሬም እንዳያችሁት እዚህ ተዘጋጅቶ ተቀምጧል። ቀጥታውን ወደ ፎረን ጨምሮ አለሰው። ውድዎች እንግዲህ እንደምታውቁት ሰይንዬ ይሄን አጥቶት ይችላል ነው እንደምታውቁት ሰይንዬ ማለት ነው። አንድ ዶሮ ይይዘው፣ አንድኛው ዶሮ ይይዘው። ይሄው ማለት ነው እንግዲህ የቀረው ሶስ ነው።

ያችሁ ፎረን ውስጥ ጨመርኩት ማለት ነው። አሁን በቃ ይበስላል። ሲበስል ደሞ ኢንሻአላ ሳጆቻለሁ። ቪዲዮችን እንግዲህ በምታዩት መልኩ እንደዚህ ይበስላል ማለት ነው። እንግዲህ የቆረሽው ነው እንግዲህ የምታዩት እዚህ ከፍየው ነው ማለት ነው። እና አዶቼ በዚህ መልኩ ዶሮ ይያሉ ማለት ነው። ዶሮዬ በዚ መልኩ አልቋል ማለት ነው።